ብቻ ነው። እሱን አስፈላጊ በዚህ ሰዓት የሚሻለው እንደዛ ነው እንጂ አሁን እዚህ መጥቼ ምናምን ቆይ ሀይሜ እንለያይ እንለያይ ከማለት ችግሩን ነግረሽው፣ እንደዚህ አደረግከው ለምን አደረግከው ብሎ መወቃቀስ አይቀድም። የውሸት ጓደኝነት ነው ማለት ነው። እንደዚህ አንቺ ብቻሽን ወስነሽ ከሆነ የውሸት ጓደኝነት ነበር ማለት ነው። እንዴት ነው ማላስገድድ? እንዴ መናገር አለብሽ። ከመሬት ተነስቶ ሳይሆን ራስሽ ውስጥሽን ነፃነት ያልተሰማሽን ነገር ብትናገሪ መልካም ነው። በግፊት ሳይሆን ማለት ነው። የሆነውን ነገር ብትናገሪ ጥሩ ነው። እንዳወራ አትገፋፋኝ፣ አታስገድደኝ። ዛሬ መጣሁት ለመጨረሻ ጊዜ በሀይሚ ፕራንግ ውስጥ ደግሞ ማለት ነው የመጨረሻ ጊዜ ልሰናበት ነው። ልሰናበት ነው። እሱ ምን ሰው አልሞተበት ኑሮ ለመባል ላለመባል ሳይሆን ምንድን ነው ይሄ ነገር መውጣት አለበት። እንደዚህ ዝም ብሎ ማለባበስ የለበትም መውጣት አለበት። እሷ ገዳይ ናት፣ ገዳይ ናት እሷ በፍቅር ገዳይ ናት። ምናልባት በፍቅሯ ልትገል ይሆናል እኮ አንድ ነጥብ ይዘሽ አሁን እንደው ይሄ ሁሉ በሁሉም ቤት አንዳንድ ቪዲዮ እየሰራሽ ንገረኝ ንገረኝ፣ ከመቲ ብትነግሪኝ ጥሩ ነው። ቻው ሞባልን አይደለም። የፈለገው ብሩክ ምንድን ነው ያጠፋው ጽፋት፣ እሱ ነው የፈለገው እሱ እንድትነግሪው ነው። አዎ በፍቅራችሁ አምላክ ይዘናችኋል። እኛ የጨረቃ ፋሚሊዎች የምንልመና ነው የምንመለማመጥ ነው። ሁለታችሁ ላገኝ በጣም በጣም የተሻለ ነው ብዬ አስባለሁ፣ እንደ እኔ ቤተሰቦች። ምክንያቱም በጣም ደክማለች፣ አይኗን ይዩት። እንቅልፍ እየተኛች አይደለም ምናምን ነገር ስለዚህ ቆንጆ ሆና ፀጉሯ ምናምን ተሰርቶ ግን ፊቷ ላይ ያለው ድባብ ምናምን በቃ የሆነ ክድን ያለ ነው ድባቡ ማለት ነው ይሄ ማለት ደግሞ እንቅልፍ የለም መጨናነቅ ማሰብ ምናምን እንደ በፊትሽ ፈካ እያልሽ አበባ እየመሰልሽ እንድትመጪ ለምን ችግሩን ፍርጥ አድርገሽ አትገላገኝ ወይም ከካሜራ ጀርባ ወይም ካሜራ ላይ እንደፈለግሽ ማለት ነው እስከ መቼ ድረስ ነው ማለት ንገረኝ ንገረኝ ንገረኝ አሁን አንድ ካፌ ገብታችሁ ማለት ነው። ቤተሰቦች ሰላም ጤና ይስጥልል እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። የኛ ወድ ቤተሰቦች ዛሬ እንግዲህ ሀይሚና ብሩኬ መጥተዋል ማለት ነው። ሀይሚና ብሩኬ ሲመጡ እንግዲህ እንደተለመደው ያልተቋጨችኋን ርዕስ ንገረኝ አትንገረኝ ንገረኝ አትንገረኝ በሚል ርዕስ መጥተዋል ማለት ነው። እኛችን ነጥብ እንግዲህ ይኸው ስንት ቪዲዮ እያሰራች ነው ቤተሰቦች ማለት ነው። ትናንት በሀ ቤት መጣ በሀይሚ ቤት እያለ ደግሞ ነገር አንዱ ላስታርቅ ብሎ ይመጣል ማለት ነው። ያቺ አንድ ነጥብ እንግዲህ እውነትም ትሁን ውሸትም ትሁን ያለችው እንግዲህ አትታወቅም ማለት ነው ቤተሰቦች። ከዚህ ሁሉ ግን ማለት ነው ብሩኬና ሀይሚ ማለት እንደው ማለት እንዴት ላስረዳችሁ? አሁን አንድ ምግብ ቤት ገብታችሁ ሂሳብ ስንት ነው ቢል ብሩኬ ደረሰኝ አምጣ ቢለው ወይተሩን ክፈል ቢለው ደረሰኝ ክፈል ደረሰኝ ክፈል ደረሰኝ ልክ እንደዛ ነው እየተባባሉ ያሉት ሀይሚና ብሩኬ ማለት ነው። እንደዛ አሁን ሀይሚ አንተ ንገረኝ፣ እሱም ደግሞ አላቀውም ንገሪኝ። በቃ የሆነ እንደዚህ አይነት ነው እንዴ በጓ በሁለታቹ መካከል እንደ አይነት ነገር ያስኬዳል እንዴ ይመጣዋል? ቤተሰብ አይመጣውም፣ በፍጹም አይመጣውም። አሃ ግልጽነት እንደዚህ ነው እንዴ ግልጽነት ማለት ማለት ነው። አንቺ ጋም የሚደብር ነገር ካለ ብሩኬ፣ ይሄን ይሄን ነገር ለምን አደረግሽው? ሃይሚ ፈልገሽ ነው ወይስ እንደዚህ ፈልገሽ ነው ወይ አንቺም፣ ደግሞ ሃይሚም ደግሞ ብሩጋይሽው ነገር ለምን እንደዚህ እንደዚህ አደረግ ለምን ይሄንን ለምን ደበከኝ እንደዚህ እንደዚህ ተሰምቶኛል ብሎ መነጋገር ጓደኝነት ፍቅረኛሞች እንደዛ ነው የምናውቀው እንግዲህ ካፕልም እንደዛ ነው የምናውቀው ከዛ ውጭ ይሄ የተደበቀ ነገር ምናምን ሲጀመር አሁን የተደበቀ ነገር ኖሮ ማለት ነው ሃይሚ እንዲህ ቆማ ብሩኬን ስታናግረው ታየኝ እኮ ታየኝ ዝም ብላ ነው የምታወዛግበን ሀይሚ ማለት ነው ሲቀጥል ደግሞ በሚዲያ እንዳወጣ አትገፋፉኝ እስከ ደጋፊዎች ነው እስከ ምናምኖች ብላለች ሀይሚ ስለ ደጋፊዎቹ ብሩክ አይመለከተውም። ምክንያቱም እዚ ጋ የእሱ ብቻ ደጋፊዎች አይደሉም። የእሱ ደጋፊዎች አንቺ ጋም አሉ፣ የአንቺ ጋም ያሉ ደጋፊዎች እሱ ጋም አሉ። እንደዛ እንኳን ማለቱ አያስኬድም ብዬ አስባለሁ ወይዘሪት ታይሜ። ሌላው ሲቀጥል ደግሞ የሚጠይቅሽን ጥያቄ በትክክል መመለስ ነው እንጂ ከኛ ጋ እንኳን መመላለሱ ምንም አስፈላጊ አይደለም። ምክንያቱም የእሱም ኦዲንሶች የአንቺም ኦዲንሶች ናቸው የአንቺ ኦዲንሶችም የሱ ኦዲንሶች ስለሆኑ ማለት ነው። ዋና ጉዳዩ ነጥባችሁ እናንተ ጋር ያለውን ችግር መፍታት ነው። እናንተ ጋር ያለው ችግር ተፈታ፣ የሱ ኦዲንስ የሱ ኦዲንስ የሚባሉ ነገር ሰላም ነው። ያው አይተሸዋል ከዚህ በፊት አይደል እንዴ? ምክንያቱም እናንተ ስትጣሉ ነው የሚጣሉት። እናንተ ሰላም ከሆናችሁ ሰላም ይሆናሉ። ታዲያ አንድ ሕፃን ልጅ ቤቱ አባትና እናቱ እየተጨቃጨቀ ልጅ መቼ ሰላም ሆኖ አይኖርም አይደል እንዲህ። ስለዚህ እኛ ደግሞ እናንተን እኛ በስደት ሀገር ሆነን እናንተን ልክ ብሩክንም እንደ ታላቅ ወንድማችን አንቺም ታናሽ የሚሆንሽም አለ ታላቅ የሚሆንሽም አለ። እዚህ አረብ ሀገር እንደዛ እያየናችሁ፣ በቃ የሆነ እንደ ማለት እንደ አባትና እንደ እናት እንደሚያየው ህፃን ልጅ እያየናችሁ እዚህ ቆይተናል። ስትጣሉ ሰላም ነገር ይሰማናል። ብላችሁ አጠብቁ አይጠብቁ ለምትናገሩት ነገር የምታመጡት ሀይዲያ ነው የሚያስነግራችሁ። እንዲተባለን እንዲሆነ ብለሽ አይቆጭሽ ይሜ የምታውቂውን ነገር ወጥተሽ መናገር ነው። ጥፋት ካለበት እኮ ምንም ችግር የለውም። ይሄ ካሜራ ላይ ጀምራችሁ ሳል ኦልሬዲ ደግሞ ፍጹም በቃ ካሜራ ላይ አሳልፊ። ያልሰጥህም ካልሽ ከካሜራ ጀርባ ለራሱ ነገሪ። እሱስ ምን በወጣው ለምን ይጨነቃል? አንቺስ ምን በወጣሽ ለምን እንቅልፍሽና ተሽ እንደዚህ ፊትሽ እንደዚህ በቃ የሆነ እንዴት ነው አንድ ሳምንት ያልተኛ ሰው ለምን ትመስያለሽ? በማይረባ ነገር ምን አስጨነቀሽ? ገና ስንት ዓመት የምትደሰችበት ቀን እያለ? ምን ለዚች ለጥ ለጥቃቅን ነገር ለምን ትደበር ያለሽ ለምን ፈታቴ ዱንያ ፏ ነው ብሏል ሙቤ እንዴ ለየትኛው ጊዜ ነው እንዲጨንቅ ጥብብ ብለሽ እንደዚህ ጊዜ የምታቃጥዩ ፈታ የምትይበት ጊዜ አይበልጥም ከዚህ ሁላ ና ወይ እስኛ ካሜራዋ ላይ ነው የምታስጨንቁን ከዛ በኋላ አብራችሁ ናችሁ ቤተሰብ እንዴ ይህ እኮ ግራ አጋቡኝ እንዴ ጉድ እኮ ነው ንገረኝ ንገረኝ ንገረኝ ንገረኝ ጭራሽ ጭራሼ ምንድን ነው አሚት ነው አሜት ነው እንዴ የጎረቤት ሀሚት ነው እንዴ በእንደዚህ አይነት ነገር ንገረኝ ንገረኝ በሚባል ቪዲዮ መጨረሳለ እንዴ ኦ ጉድ እኮ ነው ሌላው ብሩክ አለማየሁ ዛሬ ፈገግ ብለህ ስለመጣህ በጣም ደስ ብሎናል። ሁልጊዜም ጊዜም ፈገግ እያልክ ፈታ እያልክ የሚመጣው ነገር አንተ ሰው አትበድል፣ በቃ ሰው አትበድል። በዙሪያ ያለ ሰው ተበድልኩኝ ቢልህ በደልህን እስካላወቅከው ድረስ አንተ ምንም አይመለከትም። በደልክን ካወቅከው ግን ከይቅርታ በላይ ምንም ነገር የለም። ይቅርታ ጠይቃለክ፣ በቃ ይሄ ነው። ለሰው ልጅ ግን አንድ ሰው ምንም በማያውቀው ነገር ወንጀለኛ ነህ ቢባል ሁል ጊዜም ምንም ነገር ሳያውቅ ወንጀለኛ ሊሆን አይችልም፣ አይደል? እንዲህ ቤተሰቦች ያው የኔ ፍርድ የማይመቻቸው ሰዎች ትኖራላችሁ፣ የሚመቻቸውም ሰዎች ትኖራላችሁ። ግን የማይመቻቸው ሰዎች ማለት ነው እናንተ ብትሆኑ፣ እናንተ በብሩክ ቦታ ብትሆኑ ምን ታደርጋላችሁ? እናንተ በሀይሜ ቦታ ብትሆኑ ምንድን ነው የምታደርጉት? እራሳችሁን ጠይቁት። የማይመቻቸው ሰዎች ማለት ነው። የተመቻችሁ ሰዎች ደግሞ ማለት እንዴት በቃ የሰው ልጅ ከመሬት ተነስቶ ለጸብ እንዴት እንዲጋበዛል? ስንት አመት አብረው የቆዩ ጓደኛሞች፣ ፍቅርን በሉት ጓደኝነትን በሉት በእንደዚህ አይነት መልክ ነው እንዲ እንለያይ እንለያይ እንለያይ። ምንድን ነው እንደዚህ አይነት ነገር ማለት? እንለያ እንለያ የሚለው ነገር የኦዲንሶቻችሁ ሰዎቻችሁ ፍላጎት እንዳልሆነ ስለምታውቁ ለዛ ይመስለኛል። ሀይሜ ናት እንለያ ያለችው ዛሬ ከአንተ ህይወት መውጣት ነው። ኧረ እንደው ውጭ ቤሎች ራሱ አትወጭም ሀይሜ። ደግሞ እንደው ለምንድነው የምትቸከሽብን እንዴ? ምን አለ ብንደሰት፣ ቆይ ምን አኛ ሳኛ ተናደን፣ አንቺ ምን ትጠቀሚ ያልሽ? ቆይ እ ምን እንደምትጠቀሚ እኛ ተናደን። መቼም ኦዲየንሱ እንላ የሚለውን ቃል እንደማይወድ ታውቂያለሽ፣ ጥንቅቅ አድርገሽ ታውቂያለሽ። በጣም ብዙ ሰው ማለት ነው። ያንን እያወቀች እኔ ከአንተ ህይወት መውጣት ነው የምፈልገው፣ በአንድ አመት ውስጥ ስንት ምላስ ሁለት አይቻልም፣ እኔ ከቡቡ የውጭ ሌላ ሰው ጋር መኖርም አልፈልግም ብለሽ እኮ ነው ያወራሽው ሀይሜ፣ ረሳሽው እንዴ? ስለዚህ ጥፋቱ ተናገሪ። እኛ ጥፋት ካጠፋ እኛ ከጎንሽ ነን። ጥፋት ካጠፋ ብሩክ ካጠፋ እያወቀ ይሄ ነገር እሷን ይበድላታል ብለን ትክክለኛ ነገር ለሀይሚን ይሄም ለስሜቷ የሚጎዳት ነገር ነው ብሩክ ማድረግ የለበትም የሚያስብል ነገር ካደረገ እመኝን እኛ ከጎንሽ ነን። ምንም ችግር የለም። የእውነት ይሄን ነው ምላቸው። ሲጀመር ብሩክ ምንም ነገር አያደረግም። ምንም ማለት ነው ምንም። ግን በቃ አውቃ ያው ይሄ ሁለት ሺ ሀምሳ ይሙላና እስኪ ከዛ በኋላ ሁሉም ነገር ይቋጫል። ይህ እንደዛ ነው ማስበው እና በአንድ ርዕስ መታችሁ የሆነ ይደብራል። እንደዚህ አይነት ነገር ሌላው ሲቀጥል መከባበር በጣም አለባችሁ። በብሩክ የሚያከብርሽን ያህል ክብር መስጠት አለብሽ። ገና ለገና ምንም አያረገኝም ብለሽ በቃ የሆነ በጥፊ አራ አይመጣው ብሩኬማ። ይሄንን ራስን አስከብር ራስን አስከብር በቃ የመማታት መብት የላትም የመማታት መብት የላትም። አንተም ብትሆን እሷን የመገላመጥ የመገፍተም የምን የምንም የማድረግ መብት የለም። በቃ በስርዓት ቆመ ማውራት የመጮህም ምንም የማለት መብት የለም፣ አንተም ማለት ነው። በቃ ከተግባባችሁ በስርዓት ማውራት፣ ካልተግባባችሁ አንተም ቻው አንቺም ቻው ማሄድ። በቃ አለቀ። ይሄ ነው የሚያግባባቸው። ሲቀጥል ደግሞ በዙሪያ ያላችሁ ጓደኞቻቸው እንደዚህ አይነት ነገር ሲፈጠር ቶሎ ለመቋጨት ሞክሩ እንጂ ሁላችሁም ካሜራ እያበራችሁ አትጥሯቸው። በቃ መቋጨት ካለባችሁ ከካሜራ ጀርባ። አንድ ቀን ይፈጃል እንዲሁን፣ ይህን ጉዳይ ለመግደል። ጉድ እኮ ነው። ምንድን ነው እንደ፣ ኧረ በፈጣሪ አትክልት ነው። እንደ አትክልት አሁን ዛሬ ከተተከለ ቀጣይ ስድስት ወር ሶስት ወር ነው የሚፈጀው። እንደዛ ይባላል። እናንተ አሁን ይቺ የተጣላችኋትን ነገር ለመፍታት በየቤቱ ካሜራ መደቀን የለበትም። የእውነት ከልባችሁ ከተጣላችሁ ማለት ነው አይደል ቤተሰቦች። እኔ የተሰማኝን ስሜት ግልጹን ነው የምናገረው እዚህ ጋር ምንም የምደባበቀው ነገር የለኝም የእኔ ውድ ቤተሰቦች፣ እውነት ይህን ነው። እናንተም የተሰማችሁን ነገር ጻፎልኝ በትክክለኝነት ትክክል ሳታዳሉ የምትፈርዱ ሰዎችን ኮመንታችሁን እቀበላለሁ። የምታዳሉ እኔ አልሰማችሁም አላያችሁም ሲጀመር ማለት ነው። እኔ ሀይሜም ብሩኬም እኔ የማውቃቸው አንድ ቀን ነው በቃ በሚዲያ ነው የማውቃቸው ሁለቱም ሀይሚ ምህቴናት ብሩክም ወንድሜ ነው ባይለያዩ በጣም ደስ ይለኛል። ግን ደግሞ እንለያይ ብሎ መፎከር አስፈላጊ አይደለም። እውነት አስፈላጊ አይደለም። እንለያይ ብሎ መፎከር አስፈላጊ አይደለም። በደቂቃ ነው እንዲህ እንለያይ። በቃ እኔ ከህይወት እወጣለሁ ከህይወቴ ውጪ ብልሽም አይትወጭም። እንኳን ሀይሚ ማለት ነው ብሩክም፣ ካጠገቤ ራቅ አልፈልግህም ብትለውም አይሄድም። ብሩክም ማለት ነው ያው ለጊዜው ሲናደድ በቃ ሂጂ ምናምን ይላል እንጂ ብሩክን በጣም እንደሚወዳት ይሄን ግልጽ ነው። ሀይሜም በቃ ሂጂ ከጠገቤ ራቂ አልፈልግሽም ቢላትም ፈጽሞም አትሄድም፣ የትም አትሄድም። ይሄ ግልጽ ነው፣ ሁለቱም ጋር ማለት ነው። ስለዚህ የማያግባባችሁ ነገር ካለ በቃ ቶሎ አንቺ ወይ ሂጅ በቃ ማትግባቡ ከሆነ ስታወሩ እንዲህ ለጸብ ለጭቅጭቅ ይሄ ለመማታት ደረጃ የሚያደርሳችሁ ይሄ የማይሆን ማይሆን ነገር ለመናገር አፋችሁ የሚጋበዝ ከሆነ ጥራችሁ መሄድ። አሁን ዛሬ ዛሬ ዛሬ እንዲህ ከሆናችሁ እንዲህ አብሮ ሲኖር እኮ ብዙ ነገር አለ። ቤተሰብ እንዴት ነው የሚቻቻሉት? እነዚህ ልጆች እንዴት ነው ሰብርና ትዕግስት የሌላቸው ሁለቱ ጋር እረ በጣም ነው የሚገርመው። እኔ አላቅም እ ይሄ ትዳር ይሆናል ብዬ ተስፋ አላረግም። ይከብዳል። ይህንን ለትዳር ይሆናል ብዬ ተስፋ ለማድረግ እውነት እየከበደ የመጣው አሁን ላይ አንዳንድ ነገሮችን ሳይ ማለት ነው። ለማንኛውም እግዚአብሔር በመካከላችሁ ይግባ። እውነታችሁ ከሆነ ነው እኛ እንደዚህ የምንፈርደው፣ ግን ውሸታችሁ ከሆነ ደግሞ ሶኬ እንደፈለጋችሁ ይመቻችሁ። እኛ ብቻ እናንተ ደህንነታችሁን ነው የምንፈልገው። የእኛ ውድ ቤተሰቦች እናመሰግናለን። መልካም አዳር ይሆንላችሁ ባይ